ራህመቱላህ በረካቱ ውድና የተወደዳችሁ እህት ወንድሞቼ፣ እንደምን አላችሁልኝ? እኔ አልሐምዱላ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬም እንደተለመደው የተለያዩ ትምህርቶችን እላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የዛሬው ትምህርት ለየት ያለ ነው ማለት ነው የሀብሀብ አስር አስገራሚ የጤና ጥቅሞችን እናያለን ማለት ነው። ሀብ ሀብ በጣም ጣፋጭ ከመሆኑ በላይ ለጤንነታችን እጅግ በጣም ጠቃሚ የሆኑ በርካታ ንጥረ ነገሮች ይዟል ማለት ነው። ከ92 ፐርሰንት በላይ ውሃ በመሆኑ ሰውነታችንን በደንብ ያረካል ማለት ነው። ያ ሀብ ሀብ አንዳንድ ቁልፍ የጤና ጥቅሞች የሚከተሉት ናቸው። አንደኛ፣ የሰውነት ፈሳሽ ሚዛን ይጠብቃል። ፈሳሽን እና የኤሌክትሮ የኤሌክትሮላይት ሚዛን ማለት ነው። በውስጡ ያለው ከፍተኛ የውሃ መጠን በተለይ በሞቃት የአየር ሁኔታ ሰውነታችን ከፈሳሽ ድርቀት ይከላከላል ማለት ነው። ፖታሽየም የመሳሰሉ ኤሌክትሮ ላይቶችን ማለት ነው በመያዝ የጡንቻን መሸማቀቅ ይከላከላል ማለት ነው። በአንቲኦክሲደንት የበለጸገ ነው። ላይኮፒን እና ቪታሚን ሲ ማለት ነው ላይኮፔን የሚለው ማለት ነው የተባለው ኃይለኛ አንቲኦክሲደንት የሀብሀብ ቀይ ቀለም ምንጭ ሲሆን ኢንፋሎሜሽን በመቀነስ እንደ የልብ ህመም እና ካንሰር ያሉ ስር የሰደዱ በሽታዎችን ይከላከላል ማለት ነው። እንግዲህ በጣም ብዙ ነገር ጥቅም አለው ማለት ነው። ቪታሚን ሲ በሽታ የመከላከል አቅምን ያጠናክራል። እንዲሁም የቆዳን ጤናማ ቆዳን ማለት ነው ጤናማ እንዲሆን ያደርገዋል ማለት ነው። የልብ ጤናን ይደግፋል። ተራ ቁጥር ሶስት ላይኮፒን መጥፎ መጥፎ ኮሌስትሮል ኮሌስትሮልን ማለት ነው እና የደም ግፊትን ለመቀነስ ይረዳል ማለት ነው። ሲትሩሊን የተባለ አሚኖ አሲድ በውስጡ የያዘ ሲሆን ይህም የደም ዝውውርን ያሻሽላል እና የደም ቧንቧ ግትርነትንም ይቀንሳል ማለት ነው። እሱማለ ነው ሀብሀብ። አራተኛው የምግብ መፈጨትን ያግዛል እና የአንጀ ጤነትንም ያሻሽላል ማለት ነው። ከፍተኛ ውሃ እና ፋይበር ስላለው የምግብ መፈጨትን ያግዛል እንዲሁም የወድ ድርቀትንም ይከላከላል ማለት ነው። ሆዳችሁ እንግዲህ የወድ ድርቀት ካስቸገራችሁ እሱን ብትጠቀሙ የተሻለ ነገር ታገኛላችሁ ማለት ነው። አምስተኛውም ስናይ የጡንቻ ህመም ወይም ሊቀንስ ይችላል የሚለው እናያለን። ሀብሀብ ውስጥ ያለው ሲትሩሊን የጡንቻ ህመምን ለመቀነስና ከአካል ብቃት እንቅስቃሴ በኋላ ሰውነትን በፍጥነት እንዲያገግም ሊረዳ ይችላል ማለት ነው። ወደ ተራ ቁጥር ስድስት ስንሄድ ዝቅተኛ ካሎሪንና ለክብደት ተስማሚ የሚለውን እናያለን። አንድ ኩባያ ሀብሀብ ከሰላሳ እስከ ሀምሳ ካሎሪን ብቻ ስላለው ለክብደት መቀነስ ጥሩ መክሰስ ነው ማለት ነው። ሰባተኛው ጋር ስንሄድ የቆዳና የፀጉር ጤንነትን ያበረታታል ማለት ነው። ቪታሚን ኤ የቆዳ ጥገና ያግዛል ማለት ነው እና ፀጉርን ጤናማ ያደርጋል ማለት ነው። ቪታሚን ሲ ጣት ቆዳ እንዲኖር የሚያደርገው ኮላጂን ምርት ይረዳል ማለት ነው። የኩላሊት ስራን ሊያሻሽል ይችላል ማለት ነው። ተፈጥሯዊ ዳዮሪቲክ በመሆን ኩላሊቶች መርዛማ ንጥረ ነገሮችን እንዲያስወግዱ ይረዳል ማለት ነው። የአይን ጤንነትን ይደግፋል። ቤታ ካሮቲን እና ቪታሚን ኤ በመያዝ ከእድሜ ጋር የተያይዞ የሚመጣውን የማኩላር ዲጂኔሽን ዲጂኔሬሽን ማለት ነው። የማኩላ ዲጂኔሬሽን ይከላከላል ማለት ነው። ኢንፋሎሜሽን ለመቀነስ ይረዳል። አንድ ላይኮፒን እና ኩኩ ሪቪታሲን ኢ ያሉ ጸረ ባክቴሪያዎችን ኦክሲደቲቭ ስትሪትስ እና እብጠትን ለመዋጋት ይረዳል ማለት ነው። ልታሰብባቸው የሚገቡ ጉዳዮች አሉ፣ እነሱን እናያለን። ለስኳር ህመምተኞች መጠነኛ አወሳሰድ ይመከራል። ተፈጥሯዊ ስኳር ቢኖረውም ዝቅተኛ የጂአይ ጭነት አለው ማለት ነው። የጂአይ ጭነት አለው ማለት ነው። አለርጂክ አልፎ አልፎ ቢሆንም አንዳንድ ሰዎች ማሳከክ ወይንም እብጠት ሊያጋጥማቸው ይችላል ማለት ነው። ሀብሀብ ለመመገብ ምርጥ መንገዶችን እኔስቲ በትኩሱ ቆራርጠው መመገብ ማለት ነው። በስሙዝ በጭማቂ ውስጥ በመደባለቅ ማለት ነው። እንደ ፈሳሽ የሚለግስ ጭማቂ ማለት ነው። በፍራፍሬ ሳላድ ውስጥ በመጨመር መመገብ ይቻላል ማለት ነው። እንግዲህ ስለ ሀብሀብ ይሄን ይመስላል ማለት ነው። እሺ በስከ መጨረሻ የምናየው እንግዲህ ማለት ነው የደም አይነት ኤ ላላቸው ሰዎች የሚናደርገውን እናያለን። የምግብ ምክሮች ነው ማለት ነው የደም አይነት ኤ የሚመከሩ የምግብ አይነቶችን ናያለን። ፕሮቲንን ስናይ በጣም የሚመከሩ የአኩሪ አተር ምርቶች እና ቶፋቶ፣ ቴምፒ፣ ምስር ና ባቄና፣ ጥቁር ፒንቶ ወይም አድዙኪ ይባላል። በመጠኑ የሚመከሩ አሳ ሳልሞን እና ሳርዲን፣ ማኬል፣ ማኬሬል፣ ትራውት ይባላል ማለት ነው። የማይመከሩ ቀይ ስጋ፣ የበሬ ስጋ፣ የአሳማ ስጋ፣ የበግ ስጋ፣ በፋብሪካ የተቀነባበሩ ስጋዎች። እሺ፣ ሌላው ወተትና እንቁላልን ስናይ፣ ወተትና እንቁላልን በጣም የሚመከሩ የተወሰኑ የወተት አማራጮች፣ አልሙኖድ ወተት፣ አኩሪ አተር ወተት። በመጠኑ የሚመከሩ አልፎ አልፎ እንቁላል የፍየል አይብ፣ ፌታ አይብ። እሺ የማይመከሩትን ስናይ የላም ወተትና አይስክሪም፣ ከባድ አይብ። እህሎችን ስናይ እህሎችና ካርቦሃይድሬቶች ስናየው ማለት ነው፣ በጣም የሚመከሩ ሙሉ እህሎች ባክሆን ባክሆን ባክሆት፣ ሆት፣ ኩዊኖ፣ አጃና ሩዝ አማራንዝ ማለት ነው። በጣም የሚመከሩትን እኔ እስኪ በጣም የሚመከሩትን ስናይ ስፔልት፣ ገብስ ናቸው። ኦኬ የማይመከሩትን እኔ አሁን የተጣራ ስንዴ ነጭ ዱቄትና ከመጠን ያለፈ ዳቦ ማለት ነው። ሌላው በጣም የሚመከሩትን እኔ በጣም የሚመከሩትን ስናይ ቅጠላማ አትክልቶች፣ ጎመን፣ ስፒናች፣ ብሮኮሊን፣ ነጭ ሽንኩርት እና ቀይ ሽንኩርት፣ ካሮት ናቸው ማለት ነው። በመጠኑ የሚመከሩትን ስናይ ድንች እና ኮኮምበር ኮኮምበር ነው ማለት ነው። ሌላው የማይመከሩ ስን እስኪ ቲማቲም በጣም በውስጡ ኤግላፕላንት በርበሪ፣ በርበሬ የምግብ መፈጨትን ሊያስቆጣ ይችላል። ፍራፍሬዎችን ስኪ ፍራፍሬዎችን ስናይ በጣም የሚመከሩ ቤሪ ወይም ብሉ ቤሪ፣ ክራንቤሪ፣ አፕል፣ በለስ፣ አናናስ፣ ሎሚ። በመጠኑ የሚመከሩ ብርቱካን፣ ሙዝ፣ ሀብሐብ። የማይመከሩ ከመጠን ያለፈ የሐሩር ክልል ፍራፍሬዎች ማንጎ፣ ፓፓያ። ኦኬ የማይመከሩትን አይተናል። ካሼው ወይም ፒስታቺዮ ለመፈጨት አስቸጋሪ ስለሚሆኑ ማለት ነው። ዘይቶችና ቅባቶችን እስኪኒ ዘይቶችና ቅባቶችን እኒ በጣም የሚመከሩ የወይራ ዘይት፣ ተልባ ዘይት፣ የማይመከሩ የበቆሎ ዘይት የኦቾሎኒ ዘይት ሃይድሮ ሃይድሮ ጄኔትድ ቅባቶች ሃይድሮ ጄኔትድ ቅባቶች ማለት ነው። መጠጦችን እስኪኔ በጣም የሚመከሩ አረንጓዴ ሻይ፣ ከእጽዋት የተቀማመ ሻይዎች፣ ቻሞ ማይል፣ ዝንጅብል፣ ሎሚ የተቀላቀለበት ውሃ ኦኬ፣ የማይመከሩትን የማይ መከሩት አይተናል። ለስላሳ መጠጦች እና ቢራ፣ ጥቁር ሻይ፣ ከመጠን ያለፈ ቡና ማለት ነው። ለዛሬው እዚህ ላይ እንጨርሳለን። ውድና የተወደዳችሁ አያት ወንድሞች እስከ መጨረሻው ስለ ተከታተላችሁን ከልባ አመሰግናለሁ። መልካም ቆይታ ይሆንላችሁ። አሰላሙ አሌይኩም ረህመቱላ በረካቱ።